ሁለቱ መግለላ ይቀላል አይቻለሁ። እኔ ስቅቅ ስቅቅ ስቅቅ ልበልሽ አይ ሀይሚ ማለት ነው ወንድም አማቾች ዛሬ ዶሮ ስንት ብልታለሁ? ዶሮ ስንት ነው? እግሩ የት ነው ብሎ አያፋጥጧትም። እኔ ስቅቅ ልበልልሽ፣ እኔ ልሳቀቅልሽ ማለት ነው። እና ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለመላው የኦርቶዶክስ እምነት ተከታይ ካሁኑ እንኳን አደረሳችሁ ብያለሁ። በዓሉ የሰላም የፍቅር ይሆንላችሁ። አይዟችሁ፣ አይደብራችሁ፣ አይክፋችሁ። እና እና ዛሬ ቀሽቶቹ ድምቀቶቼ መጥተዋል። ያው ዛሬ ፍጽም መጥቷል። ፍጽም አይናፋሩ ሀቡ መጥቷል። ሀብትሽ ማለት ነውና በሀብትሽ ቤት ነው። ያው ሀብትሽ ሁሌም ሰርፕራይዝ እንዳደረጋቸው ነው። ሰርፕራይዝ ተደርገዋል፣ በእንደዚህ በሚያምር በአበሻ ቀሚስ ማለት ነው እና ኦ ማይ ጋድ ነው የሚያስብለው አበሻ ቀሚሱ። ኦ ማይ ጋድ፣ ኦ ማይ ጋድ አይ እንትን ኦማይ ጋድ አይበቃውም። ኦማይ ኦማይ ካሽኖች በቃ በስማ ቦል ሙሽራ ነው። አቤት ነገማ ሀይ ሶን ለብሳ ታየኝ፣ ታየኝ፣ ታየኝ፣ ታየኝ፣ ታየኝ ችባይ ሞላ ወገባ ላንችን የሚዘፈ ነው ማለት ነው እና ረረረረረ ደግሞ ማለት ነው አንዳንድ ጊዜ ለካ ሴቶች አማች ጋር ስትሄዱ ታፍራላችሁ የሚባሉ ነገር ለካ የእውነት ነው ማለት ነው እና ሀይሚ አፈረች በቃ እንትን ዩነት መሽኮርመም ነገር ምናምንም ጀማመራት ማለት ነው። እና ሀብትሽ ይውልሽ ከአሁኑ እየገመገመሽ ነው ሃይሜ። ረተይ አረተይ አረተይ ማለት ነው። እና ሚስቱንም ረገጣት ሄደች ሄደባት እንጂ ማለት ነው። እና ሀቡ ግን ምን አስበህ ነው ማለት ነው። አንዴ ዶሮ ምኑ ጋን ያለው ይላል፣ አንዴ ዶሮ የቱ ጋን ያለው ይላል። ወይኔ ሃይሜ፣ ወይኔ ሀይሜ፣ ወይኔ ወይኔ ወይኔ ግን ገና ትለምዳለች፣ ልጅ ናት። ምንም የሚያስቸኩላት ነገር የለም ማለት ነው። እና ያ ነገር ነው ያ ፓርት ነው። ትንሽ እንትን ያላት እና ማለት ነው እና ግን በጣም ጎበዝ ነህ አቡ ማለት ነው። የእውነት ለመናገር ጎበዝነህ የእውነት እንደዚህ እንዳጠያየቅክ እንዳሰራርክ ካወቅ በጣም አሪፍ ነው፣ ደስ ይላል ማለት ነው። ሲቀጥል ብሩ እንኳን ምን ከለላ ብትሆናት ማለት ነው። እንዴ ወንድምጋ እኮ አተኮርክ፣ ወደ ወንድምጋ ወደ ወንድምጋ ሆንክ ማለት ነውና ወንድምጋ ወደ ወንድም ጋር አደላክ ማለት ነውና በቃ እሱ ራሱ ያፋጥጣታልና ያኔ ያኒ የሻው ወደችውን ሁሉ ምግብ፣ ዋናው ሽሮ ከጣፈጠ ከሁሉም በላይ ነው ብላኛለች፣ ሳክሳክሰዋለች እና አለችና እሷን ሽሮ ብቻ ስለምትሰራ በቃ አይ ሀይሚ እና ምስርም ስለምትሰራ አስር ጊዜ ምስርም እኮ ምናምን ትላለች። እና ቁሌቱን ነው የሚችሉ አላለችም። ቁሌቱማ ምን ያቅታል? ቁሌቱማ ምን ያቅታል? ሀይሚ ሻዬ ግን እኮ እውነቷን እኮ ነው ማለት ነው የኔ እናቴ ስትል እውነት ሆን ሸት ሆን አላቅም እንጂ ዶሮ ዋና ቁሌቱ ነው ትላለች ማለት ነው። እና ቁሌቱን እራሱ ከቻሉበት ትልቅ ነገር ነው ማለት ነው። ግን መገነጣጠም ና ያችሉ እግሩንና ፈራሰላ እንትን ይሄ ፈረሰኛውን መለያየት የሚያቅተኝ ብቲ እንኳን ጥሩ ነበር። ለምን እሱ ቀላል ነው። ና እሙሽ አሁን ይህን ቪዲዮ ታያለሽ። የብሩክ ሚስትን አየሻት፣ አየሻት ዶሮ እግርና ታፋን መለየት አቅቷት ማለት ነውና በቃ አፋጠጧት፣ አፋጠጧት አይገልፀውም ማለት ነው ና በቃ ይኔ ሹር ክምክምክም ብለ በቃ በጣም ዳሳ እና ተረገተቻይ እና በጣም ደስ ደስ ይላል ማለት ነው። ከስንት ጊዜ በኋላ እንደዚህ ተሰባስባቸው አንድ ላይ ነው የሰራጁት የሰራችሁት። ፍጼ ደግሞ ለመጀመሪያ ጊዜ ነበረ ከሀቡ ቤት የመጣው ፍጼ ማ እውነቷቸውን ነው ማለት ነው እንዴ። እኔ ግን ፍጼ ኩሽና ኩሽና ውስጥ ነው እንዲህ ስትሰራ የምትውለው ወይስ ምንድን ነው ማለት ነው? እንዳል የኩሽና ወጥ ምግብ ሲሰራ የዛ ጊዜ ተሞጣ ሞጣ ወይም ሼፍ ነክ የእውነት የልኮ ነው እንደዚህ ነው እንደዚህ እንዲህ ተሰርቶ እንዲህ ተደርጎ ብሎ ማብራሪያ ይሰጣል። ግን ኖርማል ጨዋታ ምናምን አይጫወትም። ለምን ፍጽ ለምን ታፍራለክ? እና አቡነት በጣም ነው የምናመሰግነው የእውነት ለፍጽም ራሱ አስበህ ከእንትን ማድረግ ይህን ሀይሚና የምንብሩ ደግሞ ጥሩ በጣም በጣም ነው የሚያምረው ማለት ነው። እና ነገፏ አሉበት ማለት ነው። እና ብሩክ እስካሁን ሲገዛ የነበረው ጥበብ እንትን ይለው ነበረ ይጠበው ነበረ። እና የአሁኑ በጣም አሪፍ ነው። ትንሽ ራሱ ቢወፍርም እንትን ይሏል የሆነዋል አያንሰውም ማለት ነው። እና የሀይሚ ደግሞ በጣም ነው የሚያምር ከምላችሁ በላይ ማለት ነው። በጣም ነው የወደድኩት። እና የኔ ፈረንጅ ፈረንጇ መጣች ማለት ነው። አቡ እንኳን ፈረንጇ ነው የሚላት ማለት ነው። እና የእውነት ፈረንጅ እኮ ነው የምትመስለው ማለት ነው። እና አይ ሀይሚ ሻዬ ሞያሽ በቃ ሞያሽ ሞያሽ ታየ አይ አይ አይ አይ አሁን ብሩክ ሲያገባ ምን እንዴት አርግታ ነው ዶሮ ሰርታ የምታበላው ነው የሚለው መቼ ሀቡ ማለት ነውና፣ ያ ነው የሚያሳስቡ። ለዛ ምን ያሳስባል? እና ኢኒ ዌይስ እኔ ደግሞ ሊያሰሩሽ መስሎኝ ነበረ ቤት ይዘውሽ ሄደው ማለት ነውና፣ ያው አቺም ብሎሽ ብሩክም ዝም ብሎሻ። ኢኒ ዌይስ ግን ያው ችግር የለውም ትለምዳለች እያደር መልመድ ነውና፣ ብሩክ እንዳለው አሁን ዩቲዩብ ላይ የቱ የዶሮ አገነጣጠል ብለሽ ከጻፍሽ ማለት ነው፣ በአንዴ ብቅ ብሎን የሚወጣልሽ ማለት ነው። እንትን ነው ብቻ ያወቀችው የእንትኑን ብቻ ነው እንዴት እንደሚገነጣጠል ማለት ነው። አሁን ዶሮ ሲ እንደ ድሮ እናቶቻችን ላባውን ልገው ምናምን ነው፣ አሁን ደግሞ ቆዳ መልስ የሚባል አለ ማለት ነው። ሙሉ ከነ ቆዳው ሙልቅ አድርገታችሁ የምታወጡት ማለት ነው። እና ያው እያደር እያደር ትለምጃለሽ ማለት ነው። ለምን ከማየት ነው የሚለመደው። ገና ነሽ፣ ልጅ ነሽ። ያው ያው በአልሽም ያውቃል ትንሽ ትንሽ ይችላለው ብሏልና ማለት ነው። ከዛ ደግሞ ጠላው ጋር ሄደች። ጠላው ጠላም አንኩሬ አላቅም፣ እንኩሩማ ከናካቱ ጠላውን ተውቴ ጠላው ምኑንም አታውቅም። የእውነት ለመናገር ማለት ነውና ሌላ ደግሞ ምንድን ምንድን ነበር ጠጥቻ አውቃለሁ ያለችው ኪኒቶ የሆነ ስም ሰጥተዋለች። ግኔቱ ምን እንዳለችው ባላቅም፣ ግን የሆነ ስም፣ ለራሷ የምታውቀው ስም ጠርታለች። ምን አይነት ስም እንደሆነ ግን አላቅም። ሲቀጥል፣ ቀሪቦ ቀሪቦ ሙስሊሞች የሚጠጡት ምናምን መጠጥ ነው። ኩፋ ነው ያለችው፣ ምንድን ነው ያለችው? አይ ዶኖ ኩፋ ግን ምንድን ነው? ቤተሰብስ በእናታች ኮሜንት ላይ ያስቀምጡልኝ፣ ኩፋ ምንድን ነው? ኩፋ አለችው ወይ ሀይ አይ ኩፋ አይ ኩፋ አይ ኩፋ እና እንዴት እንደሳኩ ማለት ነው። እና ኩፋ ግን ምን እንደሆነ አላውቅም። ኩፋ ማለት ኪኒቶ ኪኒቶ ኪኒቶ ጠላ፣ ጠጅ፣ ብርዝም ተናግራለች። ነች ብርዝም ማብራራ የዶሮ ግን ዜሮ ሞያሽ ሞያሽ የዛ ዘርልሽ ምልታበዩ ነው። ብሩክን በበዓል ግን አስባችታል። ብሩኬ ናይሚ ባህልን እነዚህ በአትመጡ አዲስ አበባ ማለት ነው። ቡታ ጅራ በአትመጡ እንዴት ሆናችሁ ልታሳልፉ? እንዴት ሆናችሁ ነበር ከሀይሚ የምታከብርለችው ማለት ነው። ከባድ ነበር እሱ አማችልም ድንገት ማሂ ከቻለች ነው እና ከባድ ከባድ ነበር። ኤኒዌይስ ማለት ው- ከባድ ነው እና አይ ብሩኬ የተፈላክ ማለት ችግር የለውም ችግር የለውም። አሁን ዘመኑ የሰለጠነ ነው። ሰለጠንነት እያላችሁ ልጆቻችን የተበላሹ እና ሀይሚዬ ሞያ ልመጂ ሙሽም ታስለምድሻለች ብሩክ የሚያስለምድሻል ቤተሰብ አንቺ ጋሽ ማሚም ታስለምድሻለች። ኤኒዌይስ ማለትና ግን የዛሬ ቪዲዮ ደስ ይላል፣ በጣም ጨዋታ ነበረ፣ ደስ ይላል። ያው ሀብቴም ዛሬ በዓል ነው ብሎ እኔ ለዛውም ሊመክራቸው ምናምን ነበር የመሰለኝ ማለት ነው። አመጣጣ እንትና ሲመጡ ቪዲዮ ሲፖስቱ ሊመክራቸው ምናምን ነበር የመሰለኝ ግን ያው ሰምቻለሁ። ያው ፍጽ ያለብዬ ነገሮችን ማንሳት አልፈለግኩም። በዓለም ነው አለ። ያው እውነት ነው በዓል ነው። ያለፈን ነገር ደግሞ መደጋገም ጥሩ አይደለም። ያው ንብሩክ እንኳን አርፎ ተጣልተን ነበረን።